በወላጅ ዕውቀት ማነስ ምክንያት ህይወቱን ያጣው የሁለት ዓመት ህፃን። ሰላም እንደምሰልታችኋል፣ ውዴ ይቻላል አላችሁ ተከታታያች። ዛሬም እንደተለመደው የአንድን የሁለት ዓመት ህፃን ለቀጠፈው ጎጅ ልማዳዊ በዓል እንነግራችኋለን። የዚህ ቪዲዮ ዋና አላማ ሰዎችን ከታሪክ እንዲማሩበት ማድረግ ነው። እስከ ቪዲዮ መጨረሻ አብራችሁ ልትቆዩ በአክብሮት እንጠይቃለን። በዚህ እውነተኛ ታሪክ ውስጥ የተጠቀምንበት የዮባይ ምዶስ ምናባዊ እንጂ የታሪክሩ ባለቤት ስም ዓለም መሆኑን እንድንገልጽላችሁ ወዳጋለን። ነገር ምን ነው ሕፃን እዮባ በአንዲት የገጠር አካባቢ ተወልዶ በጥሩ ሁኔታ ያደገ ድንግሽግሽ ያለ ቆንጆ ሕፃን ነበር። ሲያሻው ከእኩያ ሕፃን ጓደኞቹ ጋር መፍዘዝ የጉንፋን አይነት ምልክት ትኩሳት እንዲሁም የምግብ ፍላጎት መቀነስ ይታይበታል ያኔ እንግዲህ ወላጆቹ አብዛኞቹ የሀገራችን አካባቢዎች እንደሚደረገው ይህማ ቶንሲል ነው ወደ ባህላዊ አዋቂ ዘንድ ይወሰዳል ከዚያም ለህፃኑ የሚደረገው ባህላዊ ህክምና ከተደረገለት በኋላ ወደ ቤታችን ይመለሳሉ ነገር ግን ህፃን ባያደር ይሻለዋል እያሉ ቤተሰብ ሲጠብቅ ራሽን እየባሰበት እና ሰውነቱ ነጭ እየሆነ እንዲሁም ሰገራው እየጠቆረ ይመጣ። በዚህም ሁኔታ ለሁለት ቀን ቤት ከቆየ በኋላ ረጅም ርቀት ተጉዘው ወደ ህክምና ለማምጣት ይወስናሉ። ነገር ግን ሁሉም ነገር ረፍቶ ነበር። ፀኑ ላይ መለስ መንገድ ላይ ያሸልባል። እንግዲህ ከዚህ ታሪክ ይዙንም አላለ ይህ ሕፃን ከላይ ያየናቸውን ምልክቶች ማሳየት ሲጀምር ወደ ጤና ተቋም ተወስዶ ቢሆን በቀላሉ በትንሽ ህክምና መድን ነበር። የባህል ህክምና ከተደረገለት በኋላ ቢሆን በጊዜ ወደ ጤና ተቋም ተወስዶ ቢሆን ምናልባትም መድባቱ የሚቆምበት መንገድ ተፈልጎ፣ እንዲሁም ደም ተለግሶለት ህይወቱ መታደግ ይቻል ይሆን ነበር። ይህ ተግባር በብዙ የሀገራችን አካባቢዎች የሚደረግ ሲሆን ጤና ባለሙያዎች በተለያየ ጊዜያት ተመሳሳይ ነገር ናቸው ብዛት ያጋጥማቸዋቸው ተመሳሳይና ጠቃሚ አስተማሪ መረጃዎችና እንዲሁም ታሪኮች እንዲደርሳቸው ይህን የዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም ሌሎች እንዲማሩበት ሸር በማድረግ እንዲደርሳቸው እናድርግ። በቀጣይ በሌላ ቪዲዮ ላይ እስከምንገናኝ ቸር እንሰብ።